በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ሀብታምና ድሃ ክፍል ዘጠኝ እንዲያው ልማድ ሆኖበት ብዙ ጊዜ አንደበት ክፉ ቃላትን ማውጣት ይጀምራል እንደዚህ ማድረግ በሚጀምርበት ሰዓት ያንን ክፉ ቃል ከመናገሩ በፊት መላስህን በጥርስህ ንከሰው መላስህ አንዲት ጠብታ ውሃ አጥቶ ጥማቱን ማርካት ከሚሳነው ይልቅ አሁን በደንብ ይታጠል ይሻለዋል። ልክ ባለጸጋው ሰው በነበልባሉ ሲቃጠል ምንም ማስታገሻ እንዳላገኘ ሁሉ ምላሳችን ማብቂያ የሌለውን ቅጣት ከምትቀበል ዛሬ ጊዜያዊ ሕመም ብትታመም ይሻላታል። እግዚአብሔር ጠላቶቻችሁን እንድትወዱ አዟችኋል እናንተስ ከሚወዳችሁ ከእግዚአብሔር ትርቃላችሁን? ነገር ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ፣ የሚረግሟችሁንም መርቁ፣ ስለሚበድሏችሁም ጸልዩ። የሉቃስ ወንጌል ምዕራፍ 6 ቁጥር 27 እስከ 28። እናንተ ግን ክፉ ሲገጥማችሁ በረዳታችሁና በጠባቂያችሁ ላይ መጥፎ ልትናገሩ ትችላላችሁን? ከገጠማችሁ ፈተና ሊያወጣችሁ እንደማይችል አልተናገራችሁም። እርሱ ግን ይህንን ባህሪያቸውን እንድታሻሽሉ ፈቅዶላቸዋል። በአንፃሩ እናንተ ወደቅ ያለው ጠፍቻለሁም ትሉታላችሁ። የጠፋችሁት ግን ከፈተናችሁ ክብደት ሳይሆን በራሳችሁ ስልፍና ነው። እስቲ ንገሪኝ፣ የእግዚአብሔርን ስም በከንቱ ማንሳት ይሻላል ወይስ ለእግዚአብሔር ምስጋና ማቅረብ? በእርግጥ የእግዚአብሔርን ስም በከንቱ ማንሳት አድማጮችህ እንዲጠሉህና እና ወደ ተስፋ መቁረጥ እንዲገቡ ካደረጋችሁ በኋላ በመጨረሻ ታላቅ ስቃይን ያመጣባቸዋል። ምስጋና ማቅረብ ግን ብዛት ያላቸው የጥበብ አክሊሎችን አግኝተህ በእያንዳንዱ ሰው እንድትደነቅ ያደርጋል። ይህም በመጨረሻ ታላቅ ዋጋን ከእግዚአብሔር ዘንድ ያስገኝልሃል። ታዲያ እንዴት ቀላል የሚረዳህንና ጣፋጭ የሆነውን ትተህ የሚጎዳህን የሚያሳምምህንና የማይረባህን ትከተላለህ? ከዚህ በተጨማሪ ድህነት፣ ችግርና መከራ እግዚአብሔርን ለማማረር ምክንያቶች ቢሆኑ ኖሮ በድህነት ያሉ ሁሉ እግዚአብሔርን ያማረሩት ነበር። ነገር ግን በሀብትና በቅንጦት ውስጥ ያሉት የእግዚአብሔርን ስም በከንቱ ማንሳታቸውን ሳያቆሙ ብዙ በከፍተኛ ድህነት የሚኖሩ ያለማቋረጥ ያመሰግኑታል። ስለዚህ አንዱን ከሌላው የሚለየው ውጫዊው ማንነታችን ሳይሆን የራሳችን ምርጫ ነው። በዚህም ምክንያት ይህንን ምሳሌ በማንበብ ሀብት ሰነፉን እንደማያግዘውና ድህነት ደግሞ ትጉህን ሰው እንደማይጎደው እንረዳለን። ግን ለምንድን ነው ድህነት የምለው የሰው ልጅ ክፉ ስራዎቹ በሙሉ በአንድ ላይ ተሰብስበው ቢመጡ እንኳ እግዚአብሔርን የሚወድ ብልህ ሰውነት ሊያሳምኗት አይችሉም፣ ወይም ደግሞ ቅን ስራን እንዲተው ሊያሳምኗት አይችሉም። አላዛር ለዚህ ምስክር ነው። በተመሳሳይ መልኩ አስተሳሰቡ ቀላል የሆነውና አሳፋሪ ሰው ከሀብት ከጤናና ከማያቋርጥ ብልጽግና ወይም እነዚህን ከመሳሰሉ ከማናቸውም ነገሮች ይጠቀም ዘንድ በጭራሽ አይችልም። ስለዚህ ድህነት በሽታ ወይም አደጋን መጋፈት እግዚአብሔርን በከንቱ ወደ ማማረር የሚወስዱ ናቸው ብለን አንናገር። ልህነት ሳይሆን ጅልነት፣ በሽታ ሳይሆን ማስተዋል ማጣት፣ አደጋን መጋፈጥ ሳይሆን ጥንቃቄ ማጣት የእግዚአብሔርን ስም በከንቱ ወደ ማጥፋት ከመውሰዳቸው በተጨማሪ ትጉሃን ያልሆኑትን ወደ ክፋት ስራ ይመራቸዋል። ነገር ግን አንዳንዶች በዚህ ሲቀጡ፣ ሌሎች ደግሞ በወዲያኛው ዓለም ይቀጣሉ። ግን ለምን ሁሉም እዚህ ሳሉ አይቀጡ ብሎ አንድ ሰው ቢጠይቅ መልሱ እንዲህ ነው። ሁሉም እዚህ የሚቀጡ ከሆነ ሁላችንም ለቅጣት የተዘጋጀን ስለሆነን እዚሁ እናልቃለን። በሌላ መልኩ ደግሞ ማንም እዚህ የማይቀጣ ከሆነ ብዙ ሰዎች ግድ የለሽት ስለሚሆኑ የእግዚአብሔር ፈቃድ የለችም ብለው ይናገራሉ። ክፎች በዚህ ሲቀጡ ቢመለከቱ እንኳ እነዚህ ሰዎች የእግዚአብሔርን ስም በከንቱ ለማጥፋት ብዙ ማንጎራጎራቸው አይቀርም። ይህ ባይሆንላቸውም ምንም የማይሉት ነገር አይኖርም። ወደ ክፋትስ የማይገቡት እስከ ምን ድረስ ነው? በዚህ ምክንያት እግዚአብሔር አንዳንዶቹን እዚህ ሲቀጣ ሌሎችን ደግሞ በዚህ ሰዓት ላይ ይቀጣ። እግዚአብሔር አንዳንዶችን እዚህ በመቅጣት ክፉ መንገዳቸውን ባጭሩ አስቀርቶ በወዲያኛው ዓለም የሚጠብቃቸውን ቅጣት ያቀልላቸዋል። ወይም ደግሞ እነዚህን ሙሉ ለሙሉ በመተው በክፋት ውስጥ የሚኖሩት እንዲመለሱ በእነዚህ ሰዎች ይቀጣቸዋል። አንዳንድ ራሳቸውን የሚገዙትን ንስሐ የሚገቡትንና የእግዚአብሔርን ትዕግስት የሚያከብሩትን በዚህኛውም በወዲያኛውም ዓለም ከሚመጣው ቅጣት ነጻ ስለሚሆኑ በጭራሽ አይቀጣቸውም። ነገር ግን ሌሎች እግዚአብሔር ከክፉ እንዲጠበቁ ያሳየውን ትዕግስት ሳይጠቀሙበት ከቀሩ ስለታላቅ ንቀታቸው ከባድ ቅጣት የሚቀበሉ ዘንድ ግድ ነው። በእውቀታቸው ከሚታመኑት አንዱ እነዚህ ሰዎች የተቀጡት ያለ አግባብ ነው፣ ምክንያቱም ንስሐ ሊገቡ ይችሉ ነበርና ብሎ ይናገራል። ነገር ግን እግዚአብሔር እነዚህ ሰዎች ንስሐ እንደሚገቡ አስቀድሞ ስለሚያውቅ አይቀጣቸውም። እንደ ተሳሳቱ የቀሩትን ስለሚያውቃቸው ይተዋቸዋል። ከሁሉም በላይ ግን ከትዕግስቱ የሚጠቀሙት ለንስሐ የሚያገኙትን ፋታ እንደሚጠቀሙበት ስለሚያውቅ በዚህኛው አለም እንደዚሁ ይተዋቸዋል። ይሁን እንጂ ሁል ጊዜ እንደሚሆነው አስቀድሞ ስለሚይዛቸው በወዲያኛው ዓለም ያለውን ቅጣታቸውን በማቅለል ሌሎችን በቅጣታቸው እንዲመለሱ ያደርጋቸዋል። እግዚአብሔር እንዲህ ያለውን ለክፎች ሁሉ ለምን አያደርገው? ሌሎች ሲቀጡ ማየት መጪውን ጊዜ በፍርሃት እንድንጠባበቅ ስለሚያደርገን የተሻለ ሕይወት ይኖረናል። ከዚህ በተጨማሪ የእግዚአብሔርን ትዕግስት እንድናመሰግን ርኅራሄውን እንድናከብርና ክፉ ስራን እንድንት ያደርገናል። እንዲህ ያለውን ነገር ብዙዎች አያደርጉትም። እግዚአብሔር ስለ እነዚህ ሰዎች አይወቀሰም፣ ይልቁንም እንዲህ ያለውን ጽኑ መድኃኒት ለድህነታቸው ይወስዱት ዘንድ ፈቃደኞች ስለማይሆኑ በራሳቸው ማስተዋል ማጣት ይጠፋሉ። ይህንን በትክክል ለመረዳት ጌታ የተናገረው ቃል ምስክር ነው። በአንድ ወቅት ጲላጦስ ደማቸውን ከመስዋዕታቸው ጋር የቀላቀለባቸውን ገሊላውያን የተመለከቱ ሰዎች ወደ ኢየሱስ ክርስቶስ በመምጣት ይህን ነገር ሲናገሩ እንዲህ ብሎ መልሶላቸው ነበር እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋል? እላችኋለሁ፣ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። የሉቃስ ወንጌል ምዕራፍ 13 ከቁጥር 2 እስከ 3። ከዚህ በተጨማሪ በሰሊሆም ግንቡ ወድቆ ስለገደላቸው ሰዎች እንዲህ ብሎ ተናግሯል። ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ። የሉቃስ ወንጌል ምዕራፍ 13 ቁጥር 4 እስከ 5። ነገር ግን ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ የሚለው ቃል በሕይወት ያሉት ተመሳሳይ ቅጣት ስለሚጠብቃቸውና በሌሎች ላይ የደረሰው እነርሱን ስለሚያስፈራቸው በንስሐ ተመልሰው የመንግስቱ ወራሾች እንዲሆኑ ያደርጋቸዋል ለማለት የተጠቀሰ ቃል ነው። አንድ ሰው ስለሌላው ኃጢያት ሲል ሊቀጣ ይችላልን ተብሎ ቢጠየቅ፣ መልስ አይቀጣም። አንድ ሰው የሚቀጣው ስለ ራሱ ኃጢያት ብቻ ነው። ነገር ግን የእርሱን ቅጣት ለሚያስተውሉት በእርሱ ላይ የደረሰውን በመፍራት ትጉሃን ስለሚያደርጋቸው የድህነታቸው ምክንያት ሊሆን ይችላል። ጌቶች በባሮቻቸው ላይ የሚያደርጉትን እንዲሁ ነው። ብዙ ጊዜ አንዱን አገልጋይ ባሪያ በመግረፍ ሌሎቹ በፍርሃት ጸባያቸውን አሳምረው እንዲያገለግሉ ያደርጓቸዋል። እናንተም ሰዎች የመርከብ አደጋ ደርሶባቸው ቤት በላያቸው ላይ ፈርሶባቸው በሳት ቃጠሎ ነደው በደራሽ ውሃ ሲወሰዱና ሕይወታቸውን እነዚህን በመሰሉ ድንገተኛ አደጋዎች ያጡ ስትመለከቱ ሌሎች ደግሞ ተመሳሳይ ኃጢአት ወይም ከዚያ የበለጠ ሰርተው ምንም አይነት ጉዳት ሳይደርስባቸው ስታዩ እነርሱም ተመሳሳይ ኃጢአት ሰርተው መጨረሻቸው እንደነዚያዎቹ ተመሳሳይ ያልሆነው ለምንድን ነው ብላችሁ ግራ እንዳትጋቡ። ይልቁንም ይህን አስተውሉ። እግዚአብሔር አንድ ሰው በሞት እንዳይወሰድ የሚያደርገው በወዲያኛው ዓለም የሚኖረውን ቅጣት ተረድቶ ወደ አእምሮ በመመለስ የተሻለ ሰው እንዲሆን ነው። ነገር ግን የተነገረውን አልሰማ ብሎ በኃጢአቶቹ ከፀና በራሱ ላይ ከባድ ቅጣትን ያመጣል። ለዚህ ከባድ ቅጣቱ ግን እግዚአብሔር ተጠያቂ አይደለም። በአንፃሩ አንድ ጻድቅ ሰው መከራን በመቀበል በእነዚያ ሁሉ በጠቀስናቸው ክፉ ቀኖች ውስጥ ሲያል ብንመለከት ልባችን አይዘንብን። ምክንያቱም እነዚህ ክፉ ቀኖቹ ወይም መከራዎቹ ለሚበልጥ ያሸበረቀ አክሊል ስለሚያበቁት ነው። በአጠቃላይ እያንዳንዱ ቅጣት በኃጢአተኞች ላይ ከመጣ የኃጢአት ሸክማቸውን ያቀልላቸዋል በጻድቃን ላይ ከመጣ ደግሞ ነፍሶቻቸውን የበለጠ ድንቅ ያደርግላቸዋል። የሚያስፈልገውም መከራን ከምስጋና ጋር መቀበል ስለሆነ ታላቅ ጥቅምን ያገኛሉ። በዚህ ምክንያት የመጽሐፍ ቅዱስ ታሪክ እንደዚህ ባሉ ብዛት ባላቸው ማስረጃዎች የተሞላ ነው። ከዚህ በተጨማሪ አንድ ሰው ጻድቅም ሆነ ኃጢአተኛ፣ እነዚህ ምሳሌ የሆኑትን ሰዎች በመመልከት የሚመጣበትን መከራ በጽናት እንዲጋፈጥ እንደሚያደርጉት ያሳየናል። መጽሐፍ ቅዱስ እናንተ ክፉ ሰዎችን ከፊሎቻቸውን ምንም የሌላችሁ ሌሎቻቸውን ደግሞ የበለጸጋችሁ አድርጎ ያቀርባችኋል። እናንተ ድሆች ደግሞ በብልጽግና ኑሮ እንዳትናወጡ ይህ ባለጸጋ ሰው ምን እንደደረሰበትና እንዲሁ ያሉ ጸባያቸውን ካልቀየሩ በወዲያኛው ዓለም እንዲህ ያለ እሳት እንደሚጠብቃቸው ተመልክታችኋል። በዚህኛውና በወዲያኛው ዓለም ያለ ሐዘን ተደስቶ መኖር አይቻልምን ብሎ ለሚጠይቅ ሰው መልሱ አይቻልም። ይህ ሊሆን ስለማይችልም ጻድቁ በአስቸጋሪ ሕይወት ውስጥ ያልፋል። ታዲያ አብርሃም እንደዚህ አይነት አስቸጋሪ ሕይወት መቼ ገጠመው? ተብሎ ቢጠየቅ መልሱ እንደ አብርሃም ብዛት ያላቸው ክፉ ቀኖችን የተቀበለ ማን አለ ይሆናል ከሀገሩ ተሰዶ በግዞት አልኖረምን? ከቤተሰቦቹ ሁሉ አልተለየምን? በባዕድ ሀገር በረሃብ አልተቀጣምን? ከባቢሎን ወደ ሜሶፖታሚያ ያሁኗ ኢራክ፣ ከዚያም ወደ ፍልስጢን፣ ከዚያም በኋላ ደግሞ ወደ ግብፅ አልተንከራተተምን? ስለ ሚስቱ ስለ ሳራ የተደራደረውስ ከአሕዛብ ጋር የተዋጋው ውጊያና የፈሰሰው ደምስ የቤተሰቦቹ በጠላት እጅ መውደቃቸውና ሌሎችም እነዚህ የመሳሰሉ መከራዎችን መቀበሉ ከእግዚአብሔር ከተቀበለ በኋላ በጣም የሚወደውንና ለረጅም ጊዜ በጉጉት ሲጠባበቀው የነበረው ልጁን በገዛ እጁ መስዋዕት አድርጎ እንዲያቀርብ ሲታዘዝ ከክፉ ቀናት ሁሉ የበለጠውን ክፉ ቀን በጽናት አልተገፈጠምን? መስዋዕት ሆኖ የቀረበው ይስሐቅስ በጎረቤቶቹ ምክንያት ያለማቋረጥ አልተሰደደምን? ልክ እንደ አባቱ እንደ አብርሃም ሚስቱን በማጣት ልጅ ሳያገኝ ለረጅም ጊዜ አልኖረምን። ያዕቆብስ ቢሆን በእርሱና በልጆቹ በደረሰው የረሃብ አደጋ መከራን አልተቀበለምን። እርሱስ ከአያቱ የበለጠ ጽኑ መከራዎችን አልተጋፈጠምን። ረዥሙን ታሪኩን በአጭሩ ለማስቀመጥ ስለ ሕይወት ታሪኩ ምን እንዳለ አድምጡ። የእንግድነቴ ዘመን መቶ ሰላሳ ዓመት ነው፣ የሕይወቴ ዘመኖች ጥቂትም ክፉ ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን አያህልም። ኦሪት ዘፍጥረት ምዕራፍ 47 ቁጥር 9። ያዕቆብ ልጁ ዮሴፍ በፈርዖን የንግስና ዙፋን ላይ ተቀምጦ እንዲህ ባለው ክብር ደስ ተሰኝቶ ስላየው፣ እነዚያ ያለፉ ክፉ ቀኖችን ሊረሳ ይችላልን? አሁን እንደዚህ ባለው ታላቅ ብልጽግና ውስጥ ቢኖርም ከዚህ በፊት የገጠሙትን መከራዎችን ስላልረሳ? በዚህ ምክንያት ብቻ ብዙ ስቃይ ተቀምጧል። ስለ ዳዊትስ ምን እንላለን? እርሱስ ምን ያህል ክፉ ቀናትን በጽናት ተቀምጧል። የዘመኖቻችን እድሜ 70 ዓመት ቢበረታም፣ 80 ዓመት ነው ቢበዛ ግን ድካምና መከራ ነው። መዝሙር 89 ከቁጥር 10 ብሎ ሲናገር ከያዕቆብ ጋር ከመሳሳይ መዝሙርን አልዘመረምን? ስለ ኤርሚያስስ ምን እንላለን ስለደረሰበት ተከታታይ መከራ የተወለድኩባት ቀን የተረገመች ትሁን፣ እናቴ እኔን የወለደችበት ቀን የተባረከች አትሁን እያለ አላማረረምን? ስለ ሙሴስ ምን እንላለን? እርሱ ተስፋ በቆረጠ አነጋገር እንዲህስ ከምታደርግብኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽሞ ግደለኝ፣ ኦሪት ዘኍልቍ ምዕራፍ 11 ቁጥር 15 አላለምን? ስለ ኤልያስስ ምን ልንል እንችላለን? እርሱ ነፍሱ በሰማያት የከበረችና የሰማያትን ደጅ የከፈተ ሰው ሆኖ ሳለ ከብዙ ተአምራት በኋላ ያለማቋረጥ በሐዘን እንዲህ አላለምን? ይበቃኛል አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። አንደኛ ነገሥት ምዕራፍ 19 ከቁጥር 4። እነዚህን ታሪኮች በሙሉ አንድ በአንድ የምጠቅስላችሁ ለምንድን ነው? ሐዋርያው ቅዱስ ጳውሎስ ሁሉንም በማጠቃለል እንዲህ ብሎ ተናግሯል። ሁሉን እያጡ፣ መከራን እየተቀበሉ፣ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና። ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 37 ንጹሕ ሆኖ ተቀባይነት ለማግኘትና እግዚአብሔርን ደስ ለማሰኘት ተስፋ የሚያደርግ ሰው እነዚህ ሰዎች ልቅ የሚያድቅና ስድ የወጣ ሕይወትን መከተል የለበትም። ይልቁንም የድል አክሊልን ሊቀዳጅ የሚፈልግ ብዙ ልፋት ሕማምና ድካም በበዛበት ሕይወት ውስጥ ሊያልፍ ግድ ነው። ለዚህ ነው ቅዱስ ጳውሎስም ማንም ቢሆን እንደሚገባ አድርጎ ባይታገድ የድሉን አክሊል አያገኝም ያለው ሁለተኛ ጢሞቴዎስ ምራፍ ሁለት ከቁጥር አምስት በሌላ ቦታ ደግሞ እንዲህ ይላል የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 25። ሰውነቱን የሚገዛው በአነጋገር በአስተያየት አሳፋሪ ቃላትንና ስድብን ልቅነትንና የእግዚአብሔርን ስም በከንቱ ማጥፋትን በማስወገድ ነው። ከቅዱስ ጳውሎስ የምንማረው መከራ ከኛ ውጪ በሆነ መንገድ ባይመጣብን እንኳ ምቾትን እያስወገድን በየዕለቱ ያለ ድሎት መኖረን በጾምና በመቅደም ሰውነታችንን ማለማመድ አለብን እንዲህ ካልሆነ እግዚአብሔርን ደስ ማስሜት አንችልም። ማንም ሰው ቢሆን እገሌ ወይም እገሌ በዚህኛው ሆነ በወደኛው ህይወት መልካም ነገሮችን ተቀብሏል የሚል ከንቱ ቃል ወደ እኔ አያምጣ። ይህ ሀብትና ቅንጦትን ከኃጢአት ጋር ለያዙ ሊሆን አይችልም። ነገር ግን እንዲህ አይነቱን ነገር ለአንዳቸው መናገር ካለብን መልካሙን ነገር በዚህኛውም ሆነ በሚመጣው ህይወት ለሚቀበሉትና በመከራና በችግር ውስጥ ለሚኖሩት ሰዎች ብንናገረው ይሻላል። የመጪውን ህይወት መልካም ነገሮች በሙሉ አግኝተዋልና በዋጋቸው ደስ ይሰኛሉ። የዚህን ዓለም ህይወት መልካም ነገሮች አግኝተዋልና በመጪው ህይወት መልካም ነገሮች በተስፋ ይጠግባሉ። የሚመጡትን መልካም ነገሮች ለመቀበል እንድንችል አሁን የሚያጋጥመውን ክፉ ቀኖች ትኩረት አትስጣቸው። ወደ ቀደመ ነገራችን እንመለስና የሚከተለውን እናድምጥ። አብርሃም ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። የሉቃስ ወንጌል ምዕራፍ 16 ቁጥር 26። ዳዊትም ይህንን በተመለከተ መልካም ተናግሯል። ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውም ለእግዚአብሔር አይሰጥም። መዝሙር 48 ቁጥር 7። ስለዚህ ወንድምም ብትሆን፣ አባትም ብትሆን፣ ልጅም ብትሆን ይህ ነገር ሊሆን አይችልም። የአባትነት ስራ ሊሰራለት ባይችል እንኳ አብርሃም ባለጸጋውን ሰው ልጅ ብሎ ጠራው። ባለጸጋውም አንድ ልጅ ከአባቱ የሆነ ቤተሰባዊ ዝምድና ወይም ፍቅር ወይም ርኅራሂ ወይም ሌላ ምንም አይነት ነገር ቢሆን እንኳ የገዛ ሕይወቱ የካደችን ሰው ማንም ሊረዳው እንደማይችል ሲያስተምረን ነው። ስለዚህ ይህንን ነገር አስተውሉ። ይህን የምናገረው ብዙ ሰዎች እንዳይሰክሩና ራሳቸውን እንዲገዙ ስንነግራቸው በዚያች በፍርድ ቀን አንተ ለእኔ እንደምትዋሰኝ ስለምተማመን አልፈራም ይላሉ። አንዳንዶቹ ሰማይት አባት አለኝ፣ ሌሎች ደግሞ ጳጳስ አያት አለኝ በማለት ለምክራችን ትኩረት ሳይሰጡ ይሳለቁብናል። ሌሎችም ደግሞ እንደዚሁ የቤተሰቦቻቸውን አባላት በሙሉ ለድህነታቸው ዋስ ሊሆኗቸው እንደሚችሉ ይናገራሉ። ነገር ግን እነዚህ ሁሉ አባባሎች ከንቱ ናቸው። የሌሎች ደግ ስራዎች በፍርድ ቀን እኛን ሊታደጉ አይችሉም። እዚህ ላይ እነዚያ ዘይት ባለመያዛቸው በደጅ የተዘጋባቸውን አምስት ሰነፍ ቆነጃጅት ከዘይታቸው ሊያካፍሏቸው እንደማይችሉ ነግረዋቸው ወደ ሰርጉ የታደሙትን አምስት ልባም ቆነጃጅት አስተውሉ። ከአሁን በኋላ በፍርድ ቀን ለእኛ የሚቆምልን ምንም አይነት ወዳጅ ስለማይኖረን የደህንነትህን ተስፋ በራስህ የዘድቅ ስራ ልታገኘው እንደምትችል መገንዘብህ ታላቅ ነገር ነው። እግዚአብሔር ለነቢዩ ኤርሚያስ ከነዚያ ክፉ ጣዖት አምላኪ ሰዎች አካሄዳቸውን ይቀይሩ ዘንድ የቅዱሳንን ምልጃና ጸሎት ኃይል ሊሆናቸው በሚችልበት በዚህ ዓለም እንግዲህም አልሰማህምና፣ ስለዚህ ህዝብ አትጸልይ፣ ስለ እርሱም ልመናና ጸሎት አታድርግ፣ ትንቢተ ኤርሚያስ ምዕራፍ 7 ቁጥር 16 በማለት ከተናገረ ማንም ለማንም ሊቆም በማይችልባት በዚያ የፍርድ ቀን ከዚህ የበለጠ እንዴት አይናገር? ሰማያት የሆነ አባት አለኝ ብለ የምትናገር አንተ ታዲያ እዚህ ላይ ምን የምትናገረው ነገር ይኖርሃል? የመልካም ስራ ምሳሌ የሚሆን በቤት እያለልህ የአባት በጎ ስራ ተከታይ መሆን አለመቻልህ ይህ በራሱ በአንተ ላይ ፈርድብሃል። አንተ ግን የተከበረና የተደነቀ ወዳጅ አለህ ነው ይኖርህ እንጂ በዚያች በፍርድ ቀን ለአንተ ሊቆም እንዳይችልም። ይህም በተመለከተ ኢየሱስ ክርስቶስ ምን እንደተናገረ እናስተውል። እኔ እላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳቸው አድርጉ። የሉቃስ ወንጌል ምዕራፍ 16 ከቁጥር 9። እንዲህ ባለው ጉዳይ ላይ ዋስ የሚሆነ ወዳጅነት ሳይሆን ምጽዋት መስጠት ነው። ወዳጅነት በራሱ ዋስ ሊሆነ የሚችል ቢሆን ኖሮ ጌታ ወዳጆችን ለራሳቸው አድርጉ ብቻ ይል ነበር። ነገር ግን ወዳጅነት ብቻውን ዋስ ሊሆነን እንደማይችል ሲያመለክተን በእርሱ ወይም በአመፃ ገንዘብ ወዳጆችን ለራሳቸው አድርጉ ብሎ ተናገረ። ምናልባት ሰው ያለ አመፃ ገንዘብ ወዳጅን ማበጀት እችላለሁ፣ በእርግጥም በአመፃ ገንዘብ ከሚገኝ ባልንጀራ የበለጠ ሊል ይችላል። ነገር ግን ለአንተ ዋስ ሊሆን የሚችለው ከጻድቃን ጋር ያለህ የስጋ ዝምድና ሳይሆን ምጽዋት መስጠትህና የጽድቅ ስራ እንደሆነ ሲያስተምርህ በገንዘብህ ለራስ የምታበጀው ወዳጅነት እንደሆነ አጥሩቅ ያስገነዝባል። ወዳጅ ሆይ እነዚህን ሁሉ ነገሮች ለማወቅ በሁሉም መንገድ ራሳችንን በጥንቃቄ እንጠብቅ። በሌሎች መቀጣት ተምረን ወደ ልባችን እንመለስ። ከንስሐ ከጸጸትና ከማያቋርጥ ምዛዜ ጋር እግዚአብሔርን እናመስግን። በዚህኛው የህይወታችን ዝገት ሙሉ ለሙሉ በመታጠብ ኃጢአታችንን እናስወግድና ከዚህኛው ህይወት ተላቀን ወደሚቀጥለው ህይወት በምንዘዋወርበት ጊዜ ሁላችንም ዋጋችንን እንድናገኝ ወደ አምላካችን እንጩህ። ከባለጸጋው ሰው ጋር ሳይሆን ከአላዛር ጋር በአብርሃም እቅፍ ሆነን ሕያው በሆኑት መልካም ነገሮች ሁሉ እንድንደሰት። ከዘላለም እስከ ዘላለም ከባህሪ አባቱ ከአብ ጋር፣ ከባህሪ ህይወቱ ከመንፈስ ቅዱስ ጋር ክብር፣ የክብር ክብርና ጌትነት ገንዘቡ የሚሆን ጌታችን ኢየሱስ ክርስቶስ በይቅርታው እና በቸርነቱ ብዛት የበቃን ያድርገን። ክፍል አስር ይቀጥላል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።